የትግራይ ጊዜያዊ አስተዳደር በክልሉ በጸጥታ ኃይሎች ስም እየተንቀሳቀሱ ባሉ አካላት የፕሪቶሪያ ውል ሲፈርስ እና የትግራይ ህዝብ ወደ ዳግም ጥፋት ሲገባ ዝም ተብሎ መታየት የለበትም አለ። የፌዴራል መንግስት እነዚህ አካላት የትግራይ ህዝብንም ሆነ ጊዜያዊ አስተዳደሩን የማይወክሉ መሆኑን ተገንዝቦ አስፈላጊውን ድጋፍ ማድረግ አለበት ብሏል። ጊዜያዊ አስተዳደሩ ይህን ያለው በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ ዛሬ ረቡዕ መጋቢት 3፤ 2017 ባወጣው መግለጫ ነው። አስተዳደሩ በዚሁ መግለጫው፣ በጥር ወር አጋማሽ ከተደረገው የትግራይ ሰራዊት ከፍተኛ አዛዦች ስብሰባ ወዲህ የተከሰቱ ጉዳዮችን ዘርዝሯል። አስተዳደሩ ወንጀለኛ ከሚለው ቡድን ጋር ወግነዋል ያላቸው የሰሜን ምስራቅና ደቡብ ግንባር ሰራዊት አዛዦች ህገ ወጥ ተግባራትን ከሰሞኑ ሲፈጽሙ መቆየታቸውን ገልጸዋል። እነዚህ ህገ ወጥ ድርጊቶችና አደገኛ አካሄዶች እንዲቆሙ ለትግራይ ሰራዊት ዋና አዛዥ ባለፈው የካቲት ወር መጨረሻ ትዕዛዝ ቢሰጥም ይህ ሳይሆን ቀርቶ የጥፋት ተግባራቱ ወደ ከፋ ሁኔታ መሸጋገራቸውን ጊዜያዊ አስተዳደሩ በመግለጫው ላይ አመልክቷል። ይህን ተከትሎም በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች መቀጠላቸውን ጊዜያዊ አስተዳደሩ አስታውቋል። ጊዜያዊ አስተዳደሩ ይህን ከማለቱ አስቀድሞ መግለጫ ያወጣው የደቡብ ምስራቅ ዞን አስተዳደር ትላንት ማክሰኞ አመሻሽ ላይ በአዲ ጉዶም ከተማ ነዋሪዎች ላይ በተከፈተ ተኩስ አራት ሰዎች በከባዱ ሲቆስሉ በርካቶች ደግሞ ቀላል ጉዳት እንደደረሰባቸው አስታውቆ ነበር። የዞኑ አስተዳደር በዚሁ መግለጫው በትናንትናው እለት ከአዲጉዶም ከተማና ከሳምረ ወረዳ ዘጠኝ አመራሮች ወዳልታወቀ ቦታ ታፍነው መወሰዳቸውንም ገልጸዋል። ከዞኑ አስተዳደር በኋላ የወጣው የጊዜያዊ አስተዳደሩ መግለጫም በትግራይ ከላይ እስከ ታች መንግስት ለማፍረስ የሚደረጉ ተግባራት በከፋ ደረጃ ተጠናክረው ቀጥለዋል ሲል አጽንኦት ሰጥቷል። የትግራይ ሰራዊት ከፍተኛ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስና የፕሪቶሪያ ውል እንዲጣስ በማድረግ የትግራይ ህዝብን ወደ ዳግማዊ ጥፋት እያስገቡት ነው ሲልም የክልሉ ጊዜያዊ አስተዳደር በመግለጫ ወንጅሏል። የፕሪቶሪያ ውል ሲፈርስና የትግራይ ህዝብ ወደ ዳግም ጥፋት ሲገባ ዝም ተብሎ መታየት የለበትም ሲል ጊዜያዊ አስተዳደሩ ለፌዴራል መንግስት መልእክት አስተላልፏል። በትግራይ ክልል በጸጥታ ኃይሎች ስም የሚንቀሳቀሱ አካላት የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪ መሆናቸውን የፌዴራል መንግስት መገንዘብ እንዳለበት ጊዜያዊ አስተዳደሩ በመግለጫው ላይ አጽንኦት ሰጥቷል። እነዚህ ኃይሎች የትግራይ ህዝብንም ሆነ ጊዜያዊ አስተዳደሩን የማይወክሉ መሆናቸውንም የፌዴራል መንግስት ሊረዳ እንደሚገባም አመልክቷል። የፌዴራል መንግስት በትግራይ ክልል ያለውን አሳሳቢ የጸጥታ ሁኔታ በመረዳት አስፈላጊውን ድጋፍ ማድረግ አለበት ሲልም ጊዜያዊ አስተዳደሩ በመግለጫው አሳስቧል። እነዚህ አካላት ወንጀሎቻቸውን ለመከላከል የፕሪቶሪያ ውልን እያፈረሱ ነው ሲል የከሰሰው ጊዜያዊ አስተዳደሩ የዓለም ማህበረሰብን በተመሳሳይ ሁኔታ አስፈላጊውን ጫና እንዲያደርግ ጥሪ አቅርቧል። ይህ ሳይሆን ከቀረ ግን የትግራይ ህዝብ ሊወጣበት ወደማይችል ሌላ ዙር ጥፋት እንደሚገባ መላው ህዝባችን ሊገነዘብ ይገባል ሲል የትግራይ ክልል ጊዜያዊ አስተዳደር በመግለጫው ማጠቃለያ አስጠንቅቋል። በትግራይ ክልል ያለው ወቅታዊ ሁኔታ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ሶስት ከፍተኛ የሰራዊት አዛዦችን ማገዳቸውን ተከትሎ ከፍ ወዳለ ውጥረት ተሸጋግሯል። ይህንን የአቶ ጌታቸው ረዳን እርምጃ የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ እንዲሁም በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ጎራ ይህንን የአቶ ጌታቸው ረዳን እርምጃ የጊዜ አስተዳደሩ ሰላምና ጸጥታ ቢሮ እንዲሁም በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ጎራ በየፊናቸው ተቃውመውታል። የክልሉ ሰላምና ጸጥታ ቢሮ በትላንትና እለት ባወጣው መግለጫ የአቶ ጌታቸው እርምጃ የተቋሙን አሰራር ያልተከተለ ያልሰቀለውን የሚያወርድና የተናጠል እርምጃ በመሆኑ ተቀባይነት እንደሌለው አስታውቆ ነበር። የሰራዊት አዛዦቹ እግድ ወንጀልንና ወንጀለኞችን ለመከላከልና ለመቆጣጠር እየተደረገ ያለውን ጥረት ወደ ኋላ የሚመልስ ስለሆነ በአስቸኳይ እንዲቆም የክልሉ ሰላምና ጸጥታ ቢሮ በዚሁ መግለጫው ጠይቋል። በዶክተር ደብረጽዮን የሚመራው የህወሀት ጎራ በበኩሉ የሶስቱን ሰራዊት አዛዦች እግድ ብሔራዊ ክህደትና አሻጥር ሲል ጠርቶታል። በዶክተር ደብረጽዮን የሚመራው ህወሀት ከትላንት በስቲያ ሌሊት ባወጣው መግለጫ በዚህ ወሳኝ ወቅት የሰራዊት ግንባር አዛዦችን አገጃለሁ ማለት ሆን ተብሎ ተጋላጭነት እንዲጨምር ለማድረግ የትግራይ ህዝብን ሉዓላዊነትና ደህንነትን አደጋ ላይ እንዲወድቅ ለማድረግ ያለመ ክህደት ነው ሲል የአቶ ጌታቸውን እርምጃ ነቅፏል።